ምን ሆኖ ለምን ሆኖ ቴንክ ዩ በቃ እግዚአብሔርን ጂጂ እንደዛ ነው የሚሉ በጣም ብዙ ሰዎች ላይክ በጣም ብዙ ሰው እና እቺ ሴትዮ ካቀጠልኩ ለኔም ግፍ ይሆንና ወደ እኔ ስለሚመጣ ቢቀርብ ይችላል። እዛን ሰውዬ እኮ የተክሊል አልቀረሽ የቤተክርስቲያን አልቀረ የድሮ ሊቢያ የነበሩት ሚስቶቹ እኮ አልቀረ አውጥታ እኮ የለጠፈች እኮ ጤነኛ የነበረው ሰው ዛሬ እኮ ለበሽታ በቃች እኮ ሊያናት ሊያናት ሌላ ማንም ሰው አይደለም። አዎ ጂጂ እውነት ለመናገር ነው ታውቃላችሁ በፖለቲካም በምንም ከጂጂ ጋር ጦር ሜዳ ነው። ብዙ ነገር አለ አይ ነው የምታስቡትን ነገር አለ። እንደኔ እንዲያውም በአማራ ልጆች ጂጂን የቀጠቀጣት የለም የተናገራት የለም። በአማራ ጉዳይ ግን በፊንገር ግን ጂጂን በጣም በጣም ተናግራታል፣ ሄዳባታል በጣም እንዲሁም አንቻ ትመልሽላት ምንይበልተናገርሽበኋላእኔ በኪዱ ነው አንድ የተናገርሽው። ከዛ ደግሞ በኋላ እኔ እና እሱ ከተጣላን በኋላ እንጂ ምንድን ነው እንዲያውም ሆንላበአማራ ነው ጂጂን ምናገራት የነበረው። ይሄ የግለንትን ስታውሳላችሁ በጣም ብዙ ነገር ብዙ እሱኩ ምክንያት የላትም። ምንም ምክንያት እኮ የላትም። እኔልሽ እኔ አሁን ለምሳሌ አንቺ የምናገርሽ ፖለቲካ ውስጥም ስለነበርኩኝ አሁን ጂጂ ካያችኋት ፖለቲካ ምናምን እንትን ብላለች፣ ግን ጥፋት ያጠፋችው ነገር አለ። ያው ፍለፊቱ አለ። በእኔ የሚሰማኝ ነው የምልሽ፣ ገባሽ። ለእኔ ጥፋት የምለው ብዙ ነገር አለ እንዳለው አለ። ግን አሁን እኔ በጣም የምታስቀኝ ፊንገር ማለት ነው ምንም ልቀበላት ማለችለሆ አስመሳይ መሆኗ። ጂጂን የምጠላት በአማራ ሕዝብ ሻምፓይን ምናምን ያለችውን ነገር ነው ትላለች አ ውሸቷን ነው። ለምን እንደሆነ ታውቃላችሁ? እኔ አሁን ሰውን ስቀርብ ከምሬ ነው፣ ሰውንም ስታዘብ ከምሬ ነው። ሰውንም ምክንያት አለ ውሸቷን ነው። ለምን መሰላችሁ? በአንፃር ካየነው ካየ ነው ጅጅም ሆነ ዳልቻ ለአማራ ገብቶቻል ለእኛ አንድ ናችሁ ብለን የምናስበው አባባሌ ነውዳም። እሷ ግን አሁን ማለት ነው እሷ ግን አሁን አብራ የበላ ዳልቻ ብዙ ነገር ያለው ነገር አለ አብራ እየበላች ከዛ እዚህ ጋ ደግሞ ጂጂ ምንቆላ ሻምፓይን ስለምትከፍቱ ውሸት ነው የምላችሁ እኮ። ለዚህ ነው እነሱ በስራ ስለሚገናኙ ነው። እሷም ጂጂ ምንም ማለት የሆነች በቃ ከካሙና ስለማውቃት በጣም ነው የምንቃት። እኔ በኒያፍ የሚጠራ ሰው የተከበረ ሰው ነው። አንቺን አዘጋጅቶላት ነው እንደዚህ ልትልይ ጥላት እንጂ እኮ መልሰንላት አልኩኛ የተወሰነ መለስንላት። ከዛ በኋላ አንደኛ ነገር ደሞ ሌላ ኦርደር አላት እሷ፣ ሌላ ኦርደር፣ ሌላ ኦርደር አላት ከመንግስት ጋር ኦርደር አላት እሷ፣ ከብልጽግና ጋር ያ ነው። ለማንኛውም ደሞ ይኸውልሽ እኔ ብመልስላት አንቺ ኮ ዩቲዩቧንም ነው የመታሽባት፣ ኢኮኖሚያውንም ነው የመታሽባት፣ ጤናዋንም ነው የመታሽው፣ አለቀ። እኔ ያንን መምታት ላልችል ይችላል። ወይኔ ዘንድሮ እንደው ወይኔ ዘንድሮ አለ ኤፍሬም ታምሩ። ወይ ጉድ! እኔ እንዳውም ጂጂ ጂጂ እኔን ታድንቀኝ ለምን እንዳልኩሽ ታውቂያለሽ? እኔ ሰው ስናገር ሰው ስናገር ብቻዬን ነው የምሳደበው፣ ብቻዬን ነው የምናገር። ለመጀመሪያ ጊዜ ጂጂ እንደዚህ አምጥቼ ያወራሁት እራሱ ለመጀመሪያ ጊዜ ያው ከጂጂ ጋር እንጂ እኔ ማንም ታወቀው ብቻችን የረገጥሻት፣ ብቻዬን ነው ክርስቶስን፣ ብቻዬን ነው ምግብ አገዷን። የረገጥሻት ማለት ነው። እሷ እኮ አይተሻታል። ነጃ ጋት ሄዳለች፣ ፍሬ ጋት ሄዳለች፣ የሆነ ሰው ጋት ሄዳለች። ጊፍት ትሰጣለች፣ ትገባለች፣ ስም ትጠራለች፣ ምን ከአንዱ ታነካካለች። አሁን ያችን እንኳን ያችኛዋን እንኳን የምታውቂያት አይደል? ያስገባ ተጣልተን፣ ተጣልተን የዘጋ ነው ነገር ነበር። ያስከፈተቻው እሷ ነው። እውነት ለመናገር እሷ ናት እያነካካች ሰውን ሁሉ እያነካካች ሁ ከማሜ ጋር ልታነካካ የሄደች በትጠት ነበር። እሷ ብቻ አይደለችም፣ እግዚአብሔርን ከይዝ ወደ አባት ሄዳች ያል ሄደችበት የለም። እግዚአብሔር ያቺኛ ነው ኳርኳች እኮ የዘጋ ነው ነገር ነበር። ከዛች ጋር በቃ ተነጋግረናል ተሰዳድረን ዘግተ ነው ነበር፣ ግን እሷ ናት እንድትከፍት ያደረገቻት። እየሄደች ቤቷ እኔን እያማች እየተሳደበች እየተናገረች እያነካካች እያነካካች እያነካካች ሄደች። ሁለታችን እሷ ናት የሆነ ቦታም ትሄዳለች ማሜ ነው ማሜ ዳኘውን ሁሉ ለማነካካት የሄደችበት ርቀት ነበረ ለማነካካት ሳልነግርሽ እሱንም አበደች አሉ አበደች በውስጥ ሰምቼ አበደች አበደች እግዚአብሔር ለማነካካት አይታችኋታል ማሜዳኛውን ዳኘውን ካላስታረቅሽ ስለማሜዳ- እኔ አንድ ቀን እስኪ ይሳአረ ታሳይ ብያለው ታሳይ እኮ አልኩኝ እኮ እኔ አለኝ ካልኩኝ አሁን ይሄ አለኝ ልበል አሳይም በሉኝ አሳያለሁኝ አለኝ ብዬ አላሳይም ካልኩኝ እኔ ውሸታ አስታርቂን ብለሽ ያላልኳትን ነገር ከማሜ ጋር ልታገናኘን ሄደች። ግን ማሜ ምንም አልሰማቻትን። የራሷን አስተያየት ለሷ የሚያላትን፣ ለእኔ የሚያላትን ተናገረች። ለምታነካካው አይምሮ ተረፋት። ለእንደዚህ አይነት ነገር በጣም ብዙ ሰው ጋር ለማነካካት ሄደችበት እርቀታለ አይቻታለ። ስለዚህ ይችማ እያላወራም በቃኝ፣ ሰለቸኝችኝ ራሱ አቁሚ፣ በቃ

ውጭ የሚኖሩት አሜሪካን ሀገር የሚኖሩት እብድ ናቸው ብላ በስልክ ስታወራ ሰብሰብተው ነገሬ። አረ ጅጅሲያት ኤኒዌይስ እኔ ከሀገር ውጭ የሚኖሩትን አላምንም አለቻሉ። በተለይ አሜሪካን የሚኖሩትን አላምንም። አየሻት አየሻት። ተታርቀው ሰምቻለሁ ግን እኮ አብረው እንደሚሆኑ ግን አላውቅም ነበረ ምናምን ብላሉ። ማረገና እኔ ባይዘው በጣም ያልበደሉኝን ሰዎች ከዚህ በኋላ እታረቃችኋለሁ ምንም ማለት አይደለም። ግን አንድ ነገር ልንገራችሁ። ለምን ሁላችሁም በመድሃኒዓለም ተታረቁ? ሁላችሁም ሁላችሁም፣ ይሄ ማህበረሰብ ከዛ በኋላ የት ነው የሚሄደው? አንቺ እንደሆነ ቶፒክ አለሽ። ምን ድሮ ሴንን አውርተሽ ነው እንደሚኖርሽ እዚህ ጋር ነው እንጂ አይደለም። ግን ትኳ አይደለም። አንቺ የምትታዩ መንግስትኖዋሉ እሷ ትጣ ትታረቀሽም ሲል ጀመር። ለምን ቶፒክ የላትም ታረቃለን። ኦኬ፣ ከሌሎቹ ጋር ታረቂ፣ ስም አልጠራት። በራስሽ ጊዜ እንደዚህ እንትን ስትይ በቃ አሳርሪያቸው፣ አሳርሪያቸው በመድኃኒዓለም ዊ አር ሄር ብላችሁ። እኔ ከኤልሹ ጋራ እና ከኪዱ ጋራ ቢታረቁ እኔ ደስተውን አልችልም። መድኃኒዓለም እኔ ጠበቃት ደስተኛ ነው የምሆነው፣ ምክንያቱም ታተርፊ ነበር። ሞኝነትሽ ነው እንጂ ብትታረቂ በተለይ ብትታረቅ፣ ይኸው ጠላትሽ ማን እንደሆነ ግን የበለጠ ዳብጃለሽ። ለካ እንዲሳረቅ የነበረው እንዲህ ነው። እንዳት ያደራት አይ፣ መታረቃቸውም ችግር የለም ምን መሰለሽ፣ መታረቅ በጣም ቀላለሁ፣ ምንም አይከብድም። ግን አንድ ሰው ለማናደድ ብዬ ለማናደድ አይደለም፣ የበደለኝን እና ያቆሰሉኝ ያቆሰለኝን ነገር ሁልጊዜ እያስታወስኩኝ ማን ነው ግን ያቆሰለሽ? በፊት ለፊት የሚያውቆ ስላለ በኋላ የሚያውቆ ስላለ በጎን የሚያውቆ ስላለ ከላይ የሚያውቆ ስላለ በኋላ ነው። እኛውም እያንዳንዶቹ አትሊስት ስቶሪያቸው ለሚየጻፉ ምናቸውንም ይገባሻል። ከኋላ አሉ። እሱ ደግሞ ሌላ ታሪክ ሌላ። ከኋላ አሉ። ጊዜው ነው፣ በጊዜው እንገናኛለን። አይቀር በቃ አሁን አንቺ ጨርሰሻል። ሰራዊቱን አሰማርተሻል አስገቢያቸው ሰራዊቶች ችልና እዚህ ላይ ቁጭ ብለሽ በየቀኑ እያመጣሽ የምትጫወችው ጌ እያመጣሽ ህዝቡን ሰብስበሽ እዚህ ጋራ አጫወች አለቅ ስፋስ ይቅርብሽ። በቃ ኧረ እኔ ከማንም ጋር ልታረቅም፣ ተረጋጉ። አይ እኔ ወይስ እስጂ ሉ የምንጫወት ነው። እናወራለን። መጥፎ አይደለሽም፣ የዋህ ሴት ነሽ። ምትፈልጊውን ነገር ፍለፊት ምትናገሪ ነሽ እኔ ለዛ ነው።